ግብርና ምስጋና እጅግ ለምንወደው ለምናገብረ ለእግል ማርያም ልጅ ለኢየሱስ ቅብር ሆን ምስጋና። አሁን ሴ ሆ ዛሬ መካከላችን እጅግ የምንወደው ወንድማችን አዩዋለን። የቤተክርስቲያናችንን ስርአት እንነግረዋለን። የአደባባይ ስርዓት በዚህ ተመቶ ሁሉ የትኛውም ሰው ኢየሱስ ጌታ ነው ማለት ይችላል። ስለ እግዚአብሔር ፍቅር ስለ ስለእግዚብሔር መረት ማውራት ይችላል። በዚህ ሆኖ ግን የማንንም ሃይማኖት መሳደብ መንቆል አይቻልም። በዚህ ቀጥታ የሚሰብከው ክርስቶስ መድኃን ያለም ብቻ ነው፣ እሱ ነው ክርስትናችን። እና እጅግ የምንወደው ወንድማችን በዚህ ልስበት ብሎ ኢየሱስ ጌታ እንደሆነ ልናገር ብሎ ለናንተ ለተማሪዎቼ ሊያስተምር ድል ተጠየቀኝ። በደንብ ድሉ እሰጣለሁ። ሲያወራ እንዳልኳቸው የማንንም ሃይማኖት አይጠራም፣ ክርስቶስ መድኃን ያለምን ብቻ ይሰብካል። አሪዲ ማ ዲር ብር ክብር ለእግዚአብሔር። ኢየሱስ ክርስቶስ ትናንትም፣ ዛሬም እስከ ዘላለሙ ያው ነው። የእግዚአብሔር ቃል እንደዚህ ነው። ወንድሞች ሆይ፣ በመካከላችሁ ክርክር እንዳለ እናንተ የቆለቤ ቤተክርስቲያን አስታውቃቸዋለሁ። ይህንን እላለሁ እያንዳንዳችሁ እኔ የጳውሎስ ነኝ፣ እኔስ የአጵሎስ ነኝ፣ እኔ ግን የኬፋ ነኝ፣ እኔስ የክርስቶስ ነኝ ትላላችሁ? ክርስቶስ ተከፍሏልን? ጳውሎስ ስለ እናንተ ተሰቀለን? ወይስ ጳውሎስ በጳውሎስ ስም ተጠመቃችሁን? በስሜ እንደ ተጠመቃችሁ ማንም እንዳይ፣ ከቆሮፕሎስ ከጋዮስ በቀር ከናንተ አንዱን እንኳ ስላላጠመቁ እግዚአብሔርን አመሰግናለሁ። የስጢፋኖስንም ቤተ ሰው ደግሞ አጠምቃለሁ፣ አጥምቄአለሁ። ጨምሬ ሌላ አጥምቄ እንደሆነ አላውቅም። ለማጥመቅ ክርስቶስ አላከኝምና ምና ወንጌል ልሰብ ት ሞኝነት ለእኛ ለምንድን ግን የእግዚአብሔር ኃይል ነው ተብሎ ተጽፏል ስለዚህ የመስቀሉ ኃይል ክርስቶስ ኢየሱስ ነው ምክንያቱም በመስቀል ላይ የሞተው በሰውና በእግዚአብሔር መካከል ሆኖ የተሰቀለው ጌታችን ኢየሱስ ክርስቶስ ነው ሰውን ለማዳን ማለት ነው ሰዎችን ያገናኘ በሰውና በእግዚአብሔር መካከል የጥልን ግድግዳ ያፈረሰ ጌታችን ኢየሱስ ክርስቶስ ነው። ስለዚህ መዳን በኢየሱስ ክርስቶስ ነው ብለን ስለ ኢየሱስ ክርስቶስ የምንናገረው ለዚህ ነው። መዳን በኢየሱስ ክርስቶስ ነው። አሜን። ክብር ለኢየሱስ፣ አሜን። የመስቀሉ ቃል ለምንድን ለእኛ የእግዚአብሔር ኃይል ነው፣ ለሚጠፉት ሞኝነት ነው። ይሄ እርሳት እንግዲህ አለቅህም፣ ተይዘሃል።

ተሰጡ ስለ እግዚአብሔር መናገር አያሳፍር። ሰው ሌላ ነገር ይናገራል አይደል? ብዙ ነገሮችን አሳልፈናል፣ ብዙ ነገሮችን ሳፈናል፣ ምንም የሚጠቅሙ አይደለም። ሁሉ ተፈቅዶላል፣ ሁሉ ግን አይጠቅመም ይላል። ስለዚህ ለማይጠቅመው ነገር ከመኖር ለእግዚአብሔር ኖሮ ማለት ይሄ በጣም መልካም ነገር ነው፣ በጣም መታደል ነው። በርታ፣ እግዚአብሔር ይባርክ። እጅግ የምወደውና ማከብረው ነብዩ ከኔ ይሻላል።